አንዲት ሴት ሁሌ እየመጣች ቤት ታጸዳለች። ቤተ መቅደስ አጽድታ አስተካክላ መጨረሻ ላይ ተንበርክካ ጥቂት ብላ ትሄዳለች። ና አንድ ሰው ደግሞ በጥያቄ የተናወዘ አንድ ሰውም ደግሞ ይመጣል። ብዙ ጊዜ እሱም ይመጣ ቤት ሊያጸዳ አይደለም፣ ሊጸልይ ነው። ጌታ መልስልኝ፣ ጥያቄ መልስልኝ ሌል ነው የሚመጣ። ና ይቺ ሴት እያጸዳች እየተመላለሰች ከዕለታት አንድ ቀን ልክ ወደ እርሷ ሄደና በጣም አዘንላት ምስኪንም ነው የመሰለ በቃ ምንም ብር የሌላት ኒድ የሆነች በቃ ችግር ውስጥ ያለች መስሎት ተሰማውና ሄደው አናገራት በቃ አንቺ ሴት አይዞሽ አይዞሽ ጌታ ይረዳሻል ብሎ ቢዝነስ ካርዱን ሰጥቶ በጣም አንዳንድ ስትፈልግኝ እንደው ምናልባት ደውይልኝ ለምን ድሩሪ ሊበጥስላት ሳንትም ሊሰጣት ከዛ፣ ይቺ ሴት እሺ ሀምብሊ አመሰግናለሁ አለችና ወደ ውጪ ሲወጡ፣ ብዙ ቀን ነው የተገናኙት። እሱ ክርክስ ያለ የሎንችን ምርት የሆነ አሮጌ መኪና ይዞ የሆነ ጥግ ላይ ያቁሟል ወደ መኪና ጠርቶ ነው ቢዝነስ ካርድ የሰጣት። ከዛ በኋላ እሷም ደግሞ ቦርሳዋን ገለጥ አረገችና ታንኪ ዩ ቨሪ ማች አንተም ከፈለግከኝ በዚህ ደውል ብላ ሰጠችውና ዘመናዊ ሪሞት ሳትነካ እንዲህ ብቻ ሳይታ ሰንስ አርጎ ወደሚከፍት መኪና ሄደች። ልክ አየና መኪናውን ጥሎ ወርዶ እየሮጠ ዩ ሌዲ ዋት አር ዩ ዱንግ ምን እያደረግሽ ነው ያለሽ? እኔ እኮ አንቺ ድሃ ረጂ የሌለሽ ምንም ነገር የሌለሽ መስሎኛል። ቤተ እንዲህ የጠረግሽ እንዶ ከቆሻሻ ጋር ስትታገይ ሳይሽ ምስኪን ድሃ ነው የመሰልሽን እኔ እኮ ቢዝነስ ካልዱንም እንደገና ሳይ የኢንተርናሽናል ካምፓኒ ሲኢኦ ዋና ስራ አስኪያጅ ና ደነገጠ። ልቡ ተጠረጠረ። በቃ አንቺ ሳቶኝ ስትፈልግ የምትደውይ እኔ ስለሚፈልግሽ መደወላ አይቀርም። ና ና ና አለች። ዩማን ካሞን እኔ ጌታዬን የማገለግለው ቤቱን የሚጠርቆ ቆሻሻውን የሚያፍሶ ከቆሻሻ አንስቶኝ በዓለም አቀፍ መድረክ ያከበረኝን ልዑል እግዚአብሔር ከዛሬ አስርት ዓመታት በፊት የገባውን ቃል ልጠብቅ ብዬኗል። ጥቂት ይዛችሁ የምትኩራሩ ሰዎች እግዚአብሔር ፊት ውደቁ።